ፉብንም እንግዲህ የወንድምየው ሰርግ በዚህ መልኩ ከጓደኞቹ ጋር ሞቅ ደመቅ አድርገውት እሱም እንደ ሙሽራ ሳይሆን በቃ እንዴት ነው እናቶቹንም አማቶችንም እቅፍ ድግፍ እያደረገ ወንድሞቹም ፍቅር ያየንበት ሰርግ ነበረ። እውነት ለመናገር በጣም ደስ ይል ነበረ። እንግዲህ ታላቅ ታናሹን ተነስቶ ሲያስቀምጥ እዚህ ጋ አቦ ቡቡ እና ሀብ ፍቅሩን ያብዛላችሁ፣ ወደፊትም ዛሬም፣ ነገም፣ ሁሌም ተከባብራችሁ የምትኖሩበት ዘመን ያምጣላችሁ። እውነት ቤተሰቡ በጣም የሚለይ ቤተሰብ ነው። ከዚህ ቤተሰብ ያየሁት ነገር በጣም ክብብራቸውን እና በቃ እንጃ፣ ደስ የሚል ፋሚሊ። እንደገናም ደግሞ ማህበረሰቡ እንዴት እንደሆነ እናቶች ሙሽዬን እንዴት እንደሚስሟት እንዲሁም ጓደኞቹ የብሩክ ጓደኞች ነህያብ፣ ሁሉም የደስታው ተካፋይ ስለሆኑ በጣም በጣም ነው ደስ ያለኝ። እኔም ደስታዬን በቻልኩት መጠን በካሜራ ገልጫለሁ። ውድ ቤተሰቦቻችንን በኮመንት አሳይታችሁኛል። በጣም ትለያ ያላቸው የጨረቃ ፋሚሊዎች ማለት ነው። ሀይምዬ ብቻ ናት ትንሽ እንግዲህ ደበርበር ብሏት ፊቷ ላይ ያየ ነው። እሱን ደግሞ እንግዲህ ያው ምን ይደረጋል የአጋጣሚ ጉዳይ ነው ማለት ነው። ከብሩክ ጋር በቅርቡ የምትመጡበት ቀን ያደርስልን ፈጣሪ ነው ምለው። እንግዲህ በዚህ መልኩ ደስታዬን ገልጫለሁ። ውድ ቤተሰቦቼ፣ ጨረቃ ፋሚሊ ቤተሰቦች፣ ቡቡዬ ደስ ስላለው፣ ሙሽዬ ደስ ስላላት እኔም ደስ ብሎኛል። ደስታዬም በዚህ ልክ ገልጫ አለው ማለት ነው። ድምፁን ያጠፋሁት ያው ኮፒራይት እንዳይልክብኝ ብዬ ነው። በጣም ደስ ይላል እንግዲህ ብሩክ እዚህ ጋር ከእናቱ ጋር በቃ ደስ ብሎታል። የሌለ ማለት ነው ያቀፏት እጇን እያዟት ምናምን እኔ ይሸከሟታል ብዬ ፈርቼ ነበር። አልተሸከሟትም። እየገላመጣቸው እየተቆጣች ነበረ። በነገራችን ላይ ጓደኞችም እንዲ ቅፍ ድግፍ ይሄ ነገር ነበር የናፈቀኝ ከም ነግራችሁ በላይ ማለት ነው። በጣም ደስ የሚል ጊዜ ነበረ። የሆነ ፕሮግራም ያልታሰበ፣ በቃ እንጃ በጣም እነሱ አስቦቦታል። እኛ ግን እንደዚህ ይሆናል ብለን አልጠበቀንም ነበር። በባለፈውም ያው ብዙ ልጆች ለምን ብሮኪ ጋር አልሄዱ ምናምን እያልኩኝ ቀርቦ ላይ ነበር ታዲያ ግን ደስ ብሎኛል። በወንድ ቤት ሲሆን ለካስ ሙሽዬ ደስታ ለሀገሩም ለህዝቡም በጣም ደስ ነው ያላቸው የሳሟት ነበረ። እዚህ ጋር ደግሞ ብሩክና ሀብ ማለት ነው ሊታቀፏት ብለው እንዴት እንደምትገላመጣቸው እንደምትቆጣቸው ማለት ነው። በነገራችን ላይ ቢሸከሟት በጣም ደስ ይለኝ ነበር፣ እየፈለግኩ ነበር እኔ ራሱ ማለት ነው። እና እየተቆጣቻቸው ነበረ አይቼዋለሁ። ሰላም ጤና ይስጥልን። ውድና የተከበራችሁ የቻናላችን ቤተሰቦች እንዴት አላችሁ? እንዴት ናችሁ? አለሁ እኔ ደህና ነኝ፣ ፈጣሪ ይመስገን። በእናንተ ጋርም የእግዚአብሔር ሰላም ከእናንተ ጋር እንደሚሆንልኝ ባለሙሉ ተስፋ ውድና የተከበራችሁ የጨረቃ ፋሚሊ ቤተሰቦች እንግዲህ ጨረቃዎች ጠፍተዋል። ግን ደግሞ በምነብሩክ ቪዲዮ እንዲሁም ሃይሚሻንም በቲክቶክ ፈታ አርጋናለች። ግን ሃይሚ ላይ ብዙም ነገር ፊቷ ላይ ደስ የሚል ነገር አልተነበበልኝም። በባለፈው ከነብሩክ ጋር ያሳለፈችው ሰርግ የጨፈረችውን እያመጣችሁ እያቀናበራችሁ ነው። ብቻ ፊቷ ብዙም ደስ አላለኝም። ብቻ እናንተም እንዴት ነው ደስ ብሏቸዋል? እኔ ግን አላለኝም። ኤኒዌይስ ያው እንኳን እሷ እኛ እኛ እኛ ራሱ ናፍቀውናል፣ በእውነት ማለት ነው። እና ውድ ቤተሰቦች የምልላችሁ ፈልጌ ነው እንግዲህ የቡቡ ወንድም ሰርግ በዚህ መልኩ ፏፍሽ ብሏል። ትናንትና ደግሞ እኔ ኤዲት ያደረግኩትን በጣም ወዳችሁልኛል ውድ ቤተሰቦቼ፣ በጣም ጥሩ ጥሩ ኮመንት ጽፋችሁልኛል። በጣም በጣም በጣም አርጌ ነው ማመሰግናችሁ እውነት እውነትን ለይ ያላቸው እግዚአብሔርን። በጣም አሪፍ አሪፍ ኮመንት ጽፋችሁልኛል። እንደ እግዚአብሔር ፍቃድ ሀገር ያስገባን ከዚህ በላይ ሰርተን ደግሞ አብረን የምንደሰትበትን ነገር ወደፊት ሰራ ለው ብዬ ተስፋ አለኝ። በጣም አድርጌ ነው ግን ማመሰግነው። ከኔ በላይ ደግሞ እግዚአብሔር ያክብርልኝ፣ እግዚአብሔር ያመስግናችሁ። እውነት ቃል የለኝም የሰጣችኝ አስተያየት። እኔ ግን ማለት ደስ ብሎኛል በሰአቱ ማለት ነው። በቃ ማለት ቡራም ደስ ብሎ ስላየሁ እንደገናም ደግሞ እናትየዋም በጣም ደስ ብሏት ነበር ሙሽዬ ማለት ነው እና ከምንም በላይ ነው። በቃ እንደምውሽዬ በጣም ተሳዝነኛለች ከምላችሁ በላይ ማለት ነው እና አንደኛ በቃ ብቻዋን እዚህ ደረጃ መድረሷ የሚያሳዝነኝ ታሪክ ደግሞ ብሩኬ ዛ አላዛር ላይ ያወራው ነገር እሱ ነው። በቃ እሱ በጣም በይን ያስመጣዋልና ከዛ በኋላ ነው ለብሩክ ራሱ በጣም በቃ ስፍስፍ ብዬ የምወደው ማለት ነው። እግዚአብሔር በዚያ አጋጣሚ ቡቡዬ እንኳን እንደሳ ላይ ወንድምህን ሰርግ እንደዚህ ደስ ብሎ ለየት ባለመልኩ መልኩ ቆመህ እየጨፈርክ ከጓደኞች ጋር እንዲሁም ከማህበረሰቡ ጋር እንደዚህ በወግ በማረግ እንድትድረው ያደረገህን እግዚአብሔርን አመስግን። በጣም ነው የምናመሰግነው። በጣም ደስ ብሎኛል እኔ ከምላችሁ በላይ ደስታውን ያስደስተኝ። እንደገናም ደግሞ ሙሽዬም በጣም ደስ ብሏት ነበር። እሱ ራሱ መሌ ራሱ በጣም ደስ ብሎት ነበር። እንደምታዩት ማለት ነው እንደ ሙሽራ አይደለም፣ ሁሉንም በቃ እንደ ማስተናገድ በሉት። እናቱንም እያቀፈ ሚስቱንም እያቀፈ አማቱንም እያቀፈ ብቻ በጣም ደስ የሚል ነበር። የሚገርም ሙሽራ ነው። ባይዘ ወይ በነገራችን ላይ ረስፔክታቸውን ያየንበት በጣም በፍቅር የማረኩን ቤተሰቦች ማለት ከማህበረሰቡ ጋር ማለት ነው። ማህበረሰቡ ራሱ ምን አይነት ፍቅር እንዳለው እናቶች ምናምን ቁጭ ብለው ፍለቤት ላይ ስም ሲወጣ ምናምን ሙሽዬን እየሳሟት ምናምን በጣም ነው ደስ የሚለው በጣም ከመላችሁ በላይ ማለት ነው። ማለት አይተናል እኮ ብዙ ሰርግ የሙሽዬ የሙሽዬ አልኩኝ ቅርታ የነጽጌንም አይተናል። የምን ነጽጌ ምራሱ ቅጥ ያለ ሰርግ ነው፣ ግን ያን ያክል እንጃ ብቻ እንትና አልኩ ግን በቃ ነብሩኬ ጋር ያው የጎደለም ሰው ስለሌለ ስለነበር አባወራቸው በዚህ አጋጣሚ በምን አነሳሽኝ ያብልና አላውቅም ግን ያው አባታደን ምንስ ቢሆን ምን ግን ይህንን ደስታ ቢያይ እንደዚህ መችስ ለፍተው ያሳደጋቸው ብሩኬ ጋ አይደርስም። ሶስቱን አሳድጓቸዋል፣ እና የእነሱን ተስፋ ባለማየቱ ትንሽ ቢከፋም ግን በጣም ደስ ይላል። ጥሩ ደረጃ ደርሰውለታል። እግዚአብሔር የተመሰገነ ይሁን። እናታቸውም ጎበዝ፣ ቆፍጣና እናት ሙሽዬ። በዚህ አጋጣሚ ከዚህ በኋላም ደግሞ ያሉትን ልጆችን በወግ በማድረግ እንድትድር ያድርግሽ። ረጅም ዕድሜና ጤና ይስጥሽ። እኛ የጨረቃ ፋሚሊዎች በጣም ነው የምንወድሽ፣ በጣም ነው የምናከብርሽ። ሰው ለመውደድ መልካም ልብ በቂ ነው። መልካም ስብእና በቂ ነው። እኛ በምናየው ነገር ነው ምን የወደድናቸው አናቃቸው የምናውቃቸው ሶሻል ሚዲያ ላይ ነው ሶሻል ሚዲያ ላይ ባከበሩን ልክ በሰጡን ፍቅር ልክ ነው እኛ የምንወዳቸው። ሀይሚና ብሩኬም የሰው መውደዱን ከዚህ በላይ ይጨምርላችሁ። ትናንትና ተለያይተው በመምጣታቸው ራሱ በጣም ብዙ ሰው በቃ የሆነ አቅም ቢኖራቸው ራሱ ካለችበት ቦታ ታቅፈው ወደ ነብሩኬ መድረክ ለማምጣት በጣም ብዙ ጥረት ነው ሲያደርጉ የነበሩት ማለት ነው። በዚህ አጋጣሚ ትለይ ያላቸው የጨረቃ ፋሚሊዎች ሁላችሁም ሁላችሁም በያላችሁበት ፈጣሪ ይጠብቃችሁ። የሰው ደስታ ሁሉ የምትመኙ ትላንትና አይሁናት ማለት በጣም ብዙ ቦታ ነው ያየሁት። በቃ ሀይሚን ካለችበት ቦታ አንስተው ወደ ብሩህ ጋር ማምጣት ቢችሉ በቃ ምንም አይፈጅባቸውም። እንደው በስልክ እንደምናረገው ቢሆን ሁሉ ነገር ቢሆን ማለት ነው። እና በዚህ አጋጣሚ ጨረቃዬም ትላንትና ከብሩህ ጋር ከጎኑ ባለመሆንሽ ቢከፋንም፣ ያው የቤተሰብ ጉዳይ ነው፣ ምንም ማረግ አንችል። አንቺም እንደ ከፋሽ አይተናል፣ እንደ ከፋሽ አይተናል። የቆየች ልብሷን ነው እንደውም የለበሰችው። ይህች ልብስ ትዝ ትላቸዋለች። ኢንስታግራም ላይ የሆነ ቦታ የታችኋት ከሆነ የቆየ ልብሷን ነው የለበሰችው። እና በጣም በቃ ኦ ማይ ጋድ ነው ያልኩት። እና ብቻ ብዙም ደስ አላላት ነበር እንደምታዩት፣ ማለት ነው ፊቷ ላይ ደስታ ነው አልታየኝም። ይቅርታ አድርጉልኝ እንግዲህ ካጠፋው፣ ይቅርታ ብቻ ግን እንጃ በጣም የሆነ ሰው አቃጥሮባት ነው የወሰዳት፣ በእርግጠኝነት እንጂ አትሄድም ነበር። ብቻ ሆድ ፍጀው ሆድ ፍጀው ያልፋል፣ ሁሉ የማያልፍ የለም። ለማንኛውም ጨረቃየን ባለሽበት ሰላም ሆኚ። ከዚህ በኋላ ያለውን ፕሮግራም ደግሞ ከብሩክ ጋር የምትሄጅበት ይሁንልሽ። ብሩክ → ብሩኬ የማይለይሽ ቦታ ያደርግልሽ ነው የምለው። ቡቡም ይሆን የሆነ ሰዓት ላይ በመሀል ትዝ እያለችው ነበር ያስታውቃል፣ እንደዚሁ ማለት ነው። በዛ ላይ ድካም አለ፣ በጣም ደክሞት ነበር ብሩኬ። ያው እንደምታዩት ሰርግ ላይ ያደክማል። የእናቱ ነገር ደግሞ ሳይሆንለትም ወጥ ለስራስ አለ ማለት እንደው ወጥ ለስራ ራሱ አለማለቱ ምን ያክል እርግጠኛ ነን እና ብቻ ደስ ይላል። እንደዚህም ሰርቶ የወንድሙን ሰርግ ጀግና ደግሷል። ምንም ቢሆን ምን ማን ከማህበረሰቡ ጋር ከሁሉም ወንድሞቹ ጋር በዛ ላይ ደግሞ በቃ ክብራቸው፣ ፍቅራቸው። እኔ ሀብ ለሀብ ሀብ ስላችሁ በአረብኛ ወደ ሀብ እንዳትሄዱ ደግሞ ሀብ ሀብ ማለት ነው። ለብሩክ የሚሰጠውን ሬስፔክት እናውቃለን። ከዚህ በፊት ከሀይ ሚጋ የሆነ ስጦታ ሲሰጠው እኔ ለብሩክ ብትሞት ምን ትሰጣለህ ቢሉኝ ልቤን ነው የምሰጠው፣ ያለ ጀግና ነው። ለብሮክ በጣም እንደሚወደው እናውቃለን። እና ትናንትናም በቀን እንጃ አብረ አብረ ተቃቅፎ ተቃቅፎ ተቃቅፎ ተቃቅፎ መንታ መንታ ነው የሚመስሉኝ አንዳንድ ሳስባቸው እና ከዚህ በላይ ፍቅሩን ያድላችሁ። የጨረቃና የአንተንም ፍቅር የጨረቃን ሰርግና ፕሮግራም ናኔን አንድ ላይ ያድርግላችሁ ያንድ ላይ ያድርግላችሁ፣ ደስታችሁን አንድ ላይ ያድርገው። በጣም ደስ ከደስ ከማለት የተነሳ አንዳንዴ ደስታ ሲበዛ የምታወሩት ነገር ይጠፋል። እና እውነት እኔ ብሩኬ ደስ ብሎ ስላየሁት እና ደግሞ እናትየዋ ሙሽዬ ደስ ብሏት ስላየው ማለት ነው በጣም ነው ደስ ያለኝ ከምላችሁ በላይ። ለዛም ነው ወጥቼ ደስታዬን የገለጽኩት ማለት ነው። እግዚአብሔርን እንዳሁንም እኔ ያየሁት ማለት ነው ያየሁት ግማሽ ቪዲዮ ነው እኔ ያየሁት። ይሄ ደግሞ በሀብ የተለቀቀው ደግሞ በጣም የሚገርም ነው። በቃ ደስ የሚል ከምላችሁ በላይ እንዴት እንደረካሁበት ማታ ራሱ ቪዲዮ መስራት አልቻልኩም። እሱን እያየው በቃ በሱ ተመስጭ ቀረ አልሰራውን ቪዲዮ ማለት ነው። እና በጣም ደስ የሚል ፕሮግራም ነበር። የሁላችሁን ፕሮግራም ያሳመርላችሁ። የብሩክም ጓደኞች ለምን አልሄዳችሁም ብለን ያማናችሁ አሁበሉን ደስ ብሎናል። እነማርክ እነ ኤፋ ኤፋም እስከሚስቱ ሄዶ ትግርኛ ሙዚቃ ስለ ተከፍተው በጣም ሲጨፍሩ ነበረ። ባህሉን ወጉን እያሳየች ነበረ። እንዲሁም ትግርኛ ትልልቅ እናቶችም ነበሩ በመካከላቸው። ብቻ ደስ የሚል ሰርግ ነው። እውነት ለመናገር ያልተጋነነ፣ ያልተዋከበ ፍርሃት የሌለበት ሙሽሮቹ ራሱ ድንቅ ብሏት ነው። ሙሽሮዋ ራሱ ስትጨፍር የነበረችው በቃ የሆነ ሰዓት ትተፋፈሩ ታውቃላችሁ። እንደዚህ ተግባብታችሁ በቃ ተረዳታችሁ፣ ተግባብታችሁ የምታደረጉት ሰርግ ማለት ነው። በጣም ነው ደስ የሚላችሁ። በነገራችን ላይ እና መሌ ታውቃላችሁ፣ ያው ሪስፔክት አለው ለሴት ልጅ እንደ ብሩኬ ፉል ባይሆንም እንግዲህ በምናየው ልክ ነው፣ እኔ ባየሁት ልክ ነው የምናገረው። ፉል ባይሆንም ስላችሁ ያኔ እኛ ብዙ ነገራቸውን እነሱን አናያቸውም፣ ላይቭ ላይ ነው የምናያቸው። ቲክቶክ ላይ ብዙ ጊዜ የመሌን ባለቤት እና መሌን ማለት ነው። ሶ ለዛ ነው ፉል ባይሆንም የምለው እንጂ ከዚህ በላይም እንደሚያደረግ በጣም እርግጠኛ ነኝ። ቤታቸው ስነ ስርዓታቸው ከቤታቸው ነው። ይህ ውርስ ነው እንግዲህ ምንም ማድረግ አይቻልም። በዚህ አጋጣሚ ውለዱ፣ ክበዱ፣ ለሌላውም አርአያ እንድትሆኑ ተስፋ እናደርጋለን። ውድ የጨረቃ ፋሚሊዎችም በጣም ወደዋችኋል። በጣም በተለያየ ቦታ እያቀናበሯችሁ ነበር። ሀይምዬ ግን ነግራን እንኳን ሄዳ እንደት መጣ አይሆን እያልን በቪዲዮ መሀል የምታስሱስ ነገር ብዙ ሰው ሲል፣ እኔ ራሱ ተናግራ ማለት ነው ያለች ያለች ይመስለኛል። በቃ ብሩክ ጋር ብሩክ ብቅ ሲል ካሜራው ውስጥ ደግሞ ካሜራውን እሱን ነው የሚያሳዩት፣ እሱ ነው የሚታየው ካሜራው ውስጥ ማለት ነውና፣ ብሩክ ብቅ ሲል በቃ ምትኖር ምትኖር የሆነ ልባቷ እንደዛ አስቢ። ከዛ ቲክቶክ ላይ ስገባ እንደሌለች እያወቅኩኝ እምንከ እማስበው ነገር ምን ከራተተው ነገር ብለው ሲጽፉ አየሁኝና፣ ወይኔ ሁሉም ሰው ለካ እንደኔ ነው እንዴ ሀሳብ የሆነበት ምናምን ያልኩና፣ በዚህ አጋጣሚ ኤፍ ኤፍ የለም ከኤፍ የጋ ሄዳ ነው ስሙ። በእርግጠኝነት ኤፍ ነው ያስቀራት ከነብሩክ ጋር፣ ምንም ይሄ ጥያቄ የለውም። ከጠላችሁኝም ጥሉኝ እንዴ። እና መሄድ አለብሽ ብሏት ነው በእርግጠኝነት የሄደችው። ሱፍ ለብሷችኋል። እሱ ራሱ አብሮን የሄደው የሚመስለኝ ማለት ነው። አላቅም፣ እርግጠኛ አለው። ቤተሰብ ይቅርታ አድርጉልኝ። እና ግን ምን ልላችሁ ፈልጌ ነው ባጭሩ፣ ያው ሀይምዬንም አይተናታል። እንዲሁ በቲክቶክ ስላላጣንሽ በቲክቶክ ያለሽበትን ነገር ስላሳወቅሽን ትንሽ ብዙም ባይሆንም ትንሽ ተደስተናል። ግን ብዙ አይደለም። በጣም ነው የደበረን፣ ከብሩክ በመራቅ በጣም የደበረን ብሩክ ፕሮግራም ላይ፣ የትናንትናው ፕሮግራም ደግሞ ወሳኝ ነበር። ያው ነግራችሁኛል፣ የሴት ቤት እኮ ብዙ ሰው አይሄድም፣ የተወሰነ ሰው ነው የሚሄደው ብላችሁኛል። አይ እንግዲህ አላቅም ነበር፣ ስላሳወቃችሁኝ ውድ ቤተሰቦቼ በጣም አድርጌ ነው የማመሰግነው። እንግዲህ ለጨረቃዎች ለቡቡና ለሀይሚዬ ሰርግ ማለት ነው፣ እንደው ዱባይ እንኳን እንደው ገና ሰርጌ ዲደርስ ነው ብሎ ብሩክ ሲናገር ያው እንደ መኪናው ዱብዳ ዱብ እንዳያደረገው እንጂ ከነገረን ማለት ነው። እረ እንዲህ ትኬቴን ቆርጬ ቢሆን እሄዳለሁ። የብሩክ ሰርግ ላይ አገኛለሁ። ብዙዎቻችሁ እነ ሳምሪ እነ ሃዩ ብዙ ልጆች ደግሞ እንሄዳለን ብላችሁኛል። ቃል ቃል ነው፣ እንዳታጥፎ። ፈልጊያችሁ ከእናንተ ጋር ነው የሚሄደው ሰምታችኋል። የምሬ ነው የምላችሁ። እና ያድርሰን ለዛ ፈጣሪ። እነሱንም ጠላታቸውን ያርቅላቸው፣ ፍቅራቸውን ያለምልምላቸው፣ በትንሽ በትልቁ የማይጋጩበትን ጊዜና ዘመን ያምጣላቸው። በቃ ይሄ ነው የኔ ሀሳብ ማለት ነው። በድጋሚ እንግዲህ ለብሩክ ሰርግ ያገናኘን። ቅድሚያ ለሀብ ነው የሚሆነው፣ በእርግጠኝነት አገር ውስጥ ካለው ሀብ መቼ እንደሚያገባ ይመስለኛል። ሀብ ትንሽ ይቀርባል፣ ብሩኬ ግን ትንሽ ይቆያል። በእርግጠኝነት ማለት ነው። አገር ውስጥ ካለሁ ለሀብም መሄዳለሁ፣ ግን ለብሩኬ ግን ሞቼም ተሟሙቼም የእሱ ሰርግ ላይ መገኘት አለብኝ፣ በህይወት ካለው ማለት ነው። ይሄ ግድ ነው። ቤተሰብ ደግሞም ቃል ገብቻለሁ ከአራት ከአምስት ልጆች ጋር ቃል ገብቻለሁ እያለ እያለ ደግሞ ይጨምራል። ቀኑ ሲደርስ ደግሞ እንበዛለን እና አብረን ነው የምንሄደው። አመሰግናለሁ ውድ ቤተሰቦቼ፣ ስለ ሁሉም ነገር ስለምሰጡኝ አስተያየት በጣም አድርጌ ነው የማመሰግናቸው። በጣም ደስ ብሎኛል። መልካም ቀን ይሁንላችሁ። ባይ ባይ። ወዳችኋለሁ። ባካያዱ ለዩት ወይ ባትኳኩሱ ድማም ድማም ገላ ድማም ድማም ገላ የት ነው